በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ ሚያዝያ ስድስት አንድ አምላክ በመሆን በአብ ወወልድ ወመንፈስ ቅዱስ ሚያዝያ ስድስት በዚች ቀን በበረሃ የምትኖር ግብፃዊት ማርያም አረፈች። ይህቺ ቅድስት ከእስክንድርያ ሀገር የሆና ወላጆቿ ክርስቲያን ናቸው። ዕድሜዋ አስራ ሁለት ዓመት በሆናት ጊዜ የመልካም ስራና የሰው ሁሉ ጠላት ሸንግሎ አሳታት፣ በእርሷም የማይቆጠሩ የብዙዎችን ነፍስ አጠመደ እርሱ ሰይጣን ስለ ዝሙት ፍቅር ያለ ዋጋ ስጋዋን እስከ መስጠት አደርሷታልና። በዚህ በረከሰ ስራ ውስጥ ኖረች። በየዕለቱም የኃጢአት ፍቅር በላይዋ ይጨምርባት ነበር። ሰውን የሚወድ የእግዚአብሔርም ቸርነት ወደ ክብር ባለቤት ወደ ጌታችን ኢየሱስ ክርስቶስ መቃብር ሊባረኩ ወደ ኢየሩሳሌም ለመሄድ የሚሹ ሰዎችን ገለጠላት። ከእሳቸውም ጋራ ትሄድ ዘንድ ልቧ ተነሳሳ። ከብዙ ሰዎችም ጋር በመርከብ ተሳፈረች። ባለመርከቦቹም የመርከብ ዋጋ በጠየቋት ጊዜ ስለ መርከብ ዋጋ ያመነዘረባት ዘንድ ሰውነቷን ሰጠቻቸው። ኢየሩሳሌምም እስከደረሰች ይህን ስራ አልተወችም። የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ መቃብር ወዳለች ወዳለች ቤተ ክርስቲያን ትገባ ዘንድ በወደደች ጊዜ መለኮታዊት ኃይል መግባትን ከለከለቻት። እርሷም ከሚገቡ ሰዎች ጋራ ትገባ ዘንድ ብዙ ጊዜ ደከመች፣ ነገር ግን ከለከላት እንጂ የጌታ ኃይል አልተዋትም። ከዚህ በኋላ ስለረከሰ ስራዋ አሰበች። በልቧም እያዘነችና እየተከዘች ወደ ሰማይ ወደ እግዚአብሔር አይኖቿን አቀናች። በማንጋጠጧም ውስጥ አምላክን የወለደች የእመቤታችን የቅድስት ድንግል ማርያምን ስዕል አየች። በፊቷም አለቀሰች ፍጥረቶችን ሁሉ የምትረጃቸው። አምላክን የወለደሽ እመቤቴ ተዋሽኝ ከሁሉ ሰዎች ጋር ገብቼ የመጣሁበትን ስራዬን የፈጸምኩ እንደሆነ ያዘሸሽኝን ሁሉ እኔ አደርጋለሁ ብላ በማመን ለመነቻት። እንዲህም ስትል ወደ ጌታችን መቃብር ቤተ ክርስቲያን ፈጥና ገባች። በገባችም ጊዜ የበዓሉን ስራ ፈጸመች። ከዚህም በኋላ አምላክን ወደ ወለደች ወደ ወደ ከበረች ድንግል ማርያም ስዕል ተመልሳ ወደ እርሷ መሪር ለቅሶ እያለቀሰች ረጅም ጸሎትን ጸለየች። ነፍሷን ለማዳን እርሷ ወደ ወደደችው ትመራት ዘንድ አምላክን ከወለደች ከእመቤታችን ከቅድስት ድንግል ማርያም ስዕል ከዮርዳኖስ በረሃ ብትገቢ አንቺ እረፍትንና ድህነትን ታገኚ አለሽ የሚል ቃል ወጣ። ከእመቤታችን አምላክን ከወለደች ከቅድስት ድንግል ማርያም ስዕል ይህን ቃል ተቀብላ ወዲያውኑ ወጣች። በውጭም አንድ ሰው አግኝታ ሁለት ግርሽ ሰጣትና አምባሻ ገዛችት። ከዚያም በኋላ የዮርዳኖስን ወንዝ ተሻግራ ጽኑ ተጋድሎ እየተጋደለች በበረሃው ውስጥ አርባ ሰባት ዓመት ኖረች። ሰይጣንም አስቀድማ በነበረችበት በዝሙት ጦር ይዋጋት ነበር። እርሷ ግን በተጋድሎ ጸናች። ከዚያም ከገዛችው አምባሻ ብዙ ቀን ተመገበች። ሁለት ሁለት ቀን ሶ ሶስት ሶስት ቀን ጾማ ከዚያ አምባሻ ጥቂት ትቀምስ ነበር። ባለቀም ጊዜ የዱር ሳር ተመገበች። በዚያችም በዮርዳኖስ በረሃ እየተዘዋወረች አርባ ሰባት ዓመት ሲፈጽምላት እንደ ገዳሙ ልማድ የከበረች አርባ ጾምን ሊፈጽም ቅዱስ ዞስማስ ወደዚያች በረሃ መጣ። በሱ ደብር ላሉ መነኮሳት ልማዳቸው ስለሆነ በየዓመቱ ወደ በረሃ ወጥተው የከበረች የአርባ ቀን ጾም እስከምትፈጸም በጾምና በጸሎት ተጸምደው በገድል ይቆያሉ። ስለዚህ ዘሲማስ ዘሲማስ ወደ ዮርዳኖስ በረሃ በወጣ ጊዜ የሚጽናናበትን ያሳየው ዘንድ እግዚአብሔርን ለመነው። በበረሃውም ውስጥ ሲዘዋወር ይችን ቅድስት ሴት ከሩቅ አያት። የሰይጣን ምትሀት መሰለችው። በጸለየም ጊዜ ከሰው ወገን እንደሆነች ተገለጠችለት። ወደ እርሷም ሄደ። እርሷ ግን ከእርሱ ሸሸች። ወደ እርሷም ይደርስ ዘንድ ከኋላዋ በመሮጥ ተከተሉት። ከዚህም በኋላ ዘሲማስ ሆይ፣ ከእኔ ጋር መነጋገር ከፈለገ ጨርቅን በምድር ላይ ጣልልኝ እከለልበት ዘንድ ብላ በስሙ ጠራችው። በስሙ በጠራቸው ጊዜ እጅግ አድንቆ ጨርቁን ጣለላት። ያን ጊዜ ለብሳ ሰገደችለት፣ እርሷም ሰገደላት። እርስ በርሳቸውም ሰላምታ ተሰጣጥተው በላዩዋ ይጸለይላት ዘንድ ለመነችው፣ እርሱ ካህን ነውና። ካህን ስለሆነ ከዚህ በኋላ ገድሏን ታስረዳው ዘንድ ቅዱስ ዘሲማስ ለመናት፣ ከእርሷ የሆነውን ሁሉ ከመጀመሪያው እስከ መጨረሻ ነገረችው። እርሷም በሚመጣው አመት የክብር ባለቤት የጌታችን የኢየሱስ ክርስቶስ ስጋውና ደሙን ከእርሱ ጋር ያመጣላት ዘንድ ለመነችው። እርሱም ይሻላት። አመትም በሆነ ጊዜ ስጋውና ደሙን በጽዋ ውስጥ ያዘ። ደግሞ በለስተ ተምርንና በውሃ የራሴ ምስርን ይዞ ወደ እርሷ ወደ ዮርዳኖስ በረሃ መጣ። ቅድስት ማርያምን በዮርዳኖስ ወንዝ ዳር ስትሄድ አያት። ወደ እርሱም ደርሳ እርስ በእርሳቸው ሰላምታ ተሰጣጡ። በአንድነትም ጸለዩ። ከዚህ በኋላ ስጋውንና ደሙን አቀበላት። በለሱን ተምርንና ምስርንም አቀረበላትና ትመገብለት ዘንድ ለመናት። ስለበረከትም ስለበረከት ከምስሩ በእጇ ጥቅት ወሰደች። ደግሞም በሁለተኛው አመት ወደ እርሷ ይመለስ ዘንድ ለመነችው። ሁለተኛ አመትም በሆነ ጊዜ ወደዚያ ወደ ዮርዳኖስ በረሃ መጣ። ያቺ ቅድስት ሴት ሞታ አገኛት። በራስጌዋ ድህያዊቱን ግብፃዊት ማርያምን ከተፈጠረችበት አፈር ውስጥ ቅበራት የሚል ጽሁፍ አገኘ። ከጽሁፉ ቃልም የተነሳ አደነቀ። ያን ጊዜም ከግርጋዋ አንበሳን ሲጠብቃት አየ። እርሱ መቃብሯን በምን ይቆፍራለሁ ብሎ ያስብ ነበር። በዚያም ጊዜ ያ አንበሳ በጥፍሮቹ ምድሩን ቆፈረ። የከበረ የከበረ ዘሲማስም በላይዋ ጸሎት አድርጎ ቀበራት። ወደ ገዳሙም ተመልሶ ለመነኮሳቱ የዚችን የከበረች ግብፃዊት ማርያምን ገሏን እንዳስረዳቸው ከመጀመሪያ እስከ መጨረሻ ነገራቸው። እጅግም አደነቆ ምስኩን ለውል እግዚአብሔርንም አመሰገኑት። መላዋ ድማ ሰማንያ አምስት ሆኗታል። እግዚአብሔርም በእርሷ ጸሎት ለዘላለሙ የማርያም ቅዱሳን አዳምና ሔዋን በዚች ቀን የአባታችን አዳምን የእናታችን ሔዋንን መታሰቢያቸውን እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙን። ይህ አባታችን አዳምን ሳይፈጥረው አስቀድሞ በሰማይና በምድር ያለውን አዘጋጀለት። ሐዋርያው ጳውሎስ እንደተናገረ መላእክትንም ስለ እርሱ ፈጠረ። ከዚህ በኋላ በኤዶም ተክልን አዘጋጀለት። እርሱም የፍሬው ጣዕም በየራሱ ልዩ ነው። የሚያሻውንም ሁሉ አከናውኖ እነሆ ከምድር መካከል ይኸው ጎልጎታ ነው። አፈር አንስቶ በሦስት ሰዓት እርሱን ፈጠረው። ከአራት ባህርያት ይኸውም ውሃ፣ እሳት፣ ነፋስና መሬት ነው። ባሪያውና በምሳሌው ራሱን አስመስሎ ፈጠረው። በፊቱም እፍ ብሎ የህይወት መንፈስን አሳድሮ የሚናገርና የሚያስተውል የሚያውቅ አደረገው። የብርሃንንም ልብስ አለብሶ ንጉሥ፣ ነቢ፣ ካህን፣ አስተዳዳሪ አድርጎ በተፈጠረው ሁሉ ላይ በፈጠረው ሁሉ ላይ ሾመው። ከዚህ በኋላ አይቶ ስማቸውን ይሰይም ዘንድ አራዊትን እንስሳትና የሰማይ ውፎችን ሁሉ ወደ እርሱ አመጣ። አዳምን መንፈስ ቅዱስ እንዳናገረው ለሁሉም ስም አወጣላቸው። ከዚህ በኋላ በአዳም ላይ እንቅልፍን አመጣበትና አንቀላፋ። ከጎኑም አንድ አጥንትን ነሳ ቦታዋንም በስጋ መላው። እግዚአብሔርም ሴት አድርጎ አሳብሮ ሰራት በአዳምም በፊቱ አኖራት። አዳምም ነቅቶ ይቺ ከአጥንቴ አጥንት፣ ከስጋዬ ስጋ ናት ምስጥ ትሆነኝ ብሎ ተናገረ። ስሟንም ሔዋን አላት። አዳምም በጎልጎታ ቁሞ የፈጣሪውን ቃል እየሰማ ሳለ እነሆ ከምስጡ ከሔዋን ጋር በፊት በኋላ ሆነው በየነገዳቸው አዳምን ስላከበረው መላእክት እግዚአብሔርን እያመሰገኑ ደመና ተሸክማ ወሰደቻቸው በኤዶም ገነትም አኖራቸው።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 ያን ፀበለስንም ትበላ ዘንድ አታለላት። አምላክ የመሆንንም ተስፋ አሳደረባትና አሳታት። ያንን ፀበለስንም ባየቸው ጊዜ አማራት፣ በልታ ለባሏም አበላቸው። ያን ጊዜ የብራን ልብሳቸው ከላያቸው ተገፈፈ። እነርሱም ራቆታቸውን እንደሆኑ አውቀው በበለስ ቅጠል ሀፍረተ ስጋቸውን ሸፈኑ። እግዚአብሔርም ስህተታቸውን አውቆ አስቀድሞ እባብን ረገመ። በእርሷና በሴትቱ ዘር መካከል ጠላትነትና ጸና በሔዋንም ላይ በፃር በጋር ውለጪ ወለሽም መመለሻሽ ወደ ባልሽ ይሁን እርሱም ይግዛሽ ብሎ ፈረደባት። አዳምንም እንዲህ አለው ስለ አንተ ምድር የተረገመች ትሆን ጥረህ እግረህ እንጀራህን ብላ አንተ አፈርነህ እና ወደ አፈርነት ትመለሳለህ። እግዚአብሔርም የቁርበትን ልብስ አዘጋጅቶ አለበሳቸው። ሰባት ዓመት በጥላ ከኖሩ በኋላ በምሽት ጊዜ ከኤዶም ገነት ወጡ። አዳምን በማለዳ ፀሐይ ሲወጣ ነጭ እጣን፣ ቅንአት፣ ሰሊሆት የሚባል ሽቱ ከሎሚ ውሃ ጋራ አጠነ። አዳምን በኤዶም ገነት እንደተማረ ምድርቱንም እያረሰና እየቆፈረ ኤልዳ በሚባል ምድር ኖረ። አዳምም ሄዋንን በግብር አወቃት። ቃይልን ቃይልን ከእህቱ ጋራ ወለደችለት። ከእርሱም በኋላ አበልን ከይቱ ጋር ወለደችለት። ቃየልና አበልም አድገው አካለ መጠን አደረሱ። ወደ እግዚአብሔርም መሳዊት አቀረቡ። ባቀረቡ ጊዜ ጌታ የአበልን መሳዊት ተቀበለ። ስለዚህም ቃይል ተቆጣ፣ በአበልም ቅንቶ ገደለው። አዳምን በልጁ በአበል ሞት እያዘነና እያለቀሰ አራት የዘመን ሱባኤ ኖረ። ከዚህ በኋላ ሴት ተወለደለት፣ በእርሱም መታሰቢያው ጸና። ከእርሱም በኋላ ብዙዎች ወንዶችና ሴቶች ልጆችን ወለደ። እግዚአብሔርም እንሳውንንና ለቅሶውን አይቶ የድኔት ተስፋ ሰጠው። አምስት ሺ አምስት መቶ ዘመን ሲፈጸም ወደ ዓለም መጥቼ ከልጅ ልጅ እወለዳለው ሕፃንም ሆኜ በሜዳ ውስጥ እድሃለው ሕፃንም ሆኜ በሜዳ ውስጥ ሄዳለው በመስቀልና በሞትም አድናሃለው አለው። አዳምም ከገነት በወጣ ጊዜ የወሰደውን ወርቅ፣ ከርበና ዕጣን ለልጆቹ ለሴት ሰጠው። እንዲህም አለው በኋላ ዘመን የእግዚአብሔር ልጅ መጥቶ ከድንግል ይወለዳል። ያን ጊዜ የጥበብ ሰዎች ይህን ወርቁን፣ ከርበውና ዕጣኑን እጅ መንሻውን ያመጡለታል። እርሱም መዝግቦ በዕቃ ቤታ አኖረው። ወደ ኖህም እስኪደርስ ከትውልድ ወደ ትውልድ ስተላለፍ ኖረ ከኖህም የምስራት ሰዎች ወደሆኑ የጥበብ ሰዎች እስኪደርስ ተላለፈ። እነርሱም ከእመቤታችን ከቅድስት ድንግል ማርያም በስጋ በተወለደ ጊዜ አምጥተው ለእግዚአብሔር ልጅ እጅ መንሻ አድርገው አቀረቡለት። እመቤታችንም ከእጃቸው ተቀብላ በኋላ ለቅዱስ ጴጥሮስ ሰጠችው። ቅዱስ ጴጥሮስም ለቀለምን ጠወስ ሰጠው። አዳምም የሚያርፍበትን ሰዓት ባወቀ ጊዜ ልጁ ሴትን ጠርቶ ከመሞተ በፊት ልጆችህንና የልጅ ልጆችህንም ወደ እኔ አቅርባቸው፣ አለው። የአባቱን ቃል ሰምቶ እንባው በጉንጮቹ ላይ እየፈሰሰ ወጣ፣ ወደ አዳምም አቀረባቸው። አዳምም ባያቸው ጊዜ ከሳቸው ስለመለየቱ አለቀሰ። እነርሱም ሲያለቅስ ባዩት ጊዜ ሁሉም በአንድነት ወደ እግዚአብሔር በግንባራቸው ተደፍተው አለቀሱ። ምድር እንዴት ትሸፍንሃለች ከዓይኖቻችንስ እንዴት ትሰወራለህ አለው። ከዚህ በኋላ አባታችን አዳም ሁሉን ልጆቹን ባረካቸው፣ መረቃቸው። ልጁን ሴትን እንዲህ አለው፤ ይቺ ዓለም ድካምና ችግርን የተመላችናትና በእግዚአብሔር እየታመንክ እውነትን፣ ንጽህናን ጠብቀህ ጠብቅ። ሰይጣን ወደሚያሳይህ ምታትና ወደ ነገሩ አታዘነብል። በሞትኩ ጊዜ ስጋዬን ወስዳችሁ ሰሊክ ሚአ በሚባል ሽቱ ገንዝዛችሁ በግምጃ ቤት አኖሩኝ። የጥፋት ውሃ ይመጣ ዘንድ አለውና ፍጥረት ሁሉ ይሰጥማል፣ ከስምንት ነፍስ በቀር የሚቀር የለም። ልጄ ሆይ ለወገኖችህ ቋሚ ሆነ፣ እግዚአብሔርም በመፍራት ጠብቃቸው፣ የእውነት መንገድንም ምራቸው፣ ለሰይጣንም እንዳይታዘዙና እንዳያጠፋቸው አደራ አስጠብቃቸው። ልጆችህንና የልጅ ልጆችህን ከቃየል ልጆች ለያቸው። አንድ የሆኑ ዘንድ ከቶ አትተዋቸው። ወደ ስራቸውና ወደ ጨዋታቸውም አይቅረቡ። ከዚህ በኋላ ወደ ልጁ ወደ ሴትና ወደ ሄዋን መለስ ብሎ ያንን ወርቅ ከርበና ዕጣን ከእርሳቸው ጋር አኖረው ይጠብቋት ዘንድ አደራ አላቸው። እንዲህም አላቸው፦ የጥፋት ውሃ በመጣ ጊዜ ስጋዬን ከወርቁ ከከርበውና ከዕጣኑ ጋራ ወደ መርከብ ያስገቡ ያስገበው ከዚያም በኋላ በምድር መካከል ያኖሩት። ከብዙ ዘመናት በኋላ ያችን ሀገር ይወርዋታል። እልሄንም ወርቅ ከርበና ዕጣን ከብዙ ምርኮ ጋር ይወስዱትና አካላዊ ቃል መጥተው ሰው እስከሚሆን ድረስ በዚያ ይጠበቃል። ነገስታትም ይዘው መጥተው ይገበሩለታል። ወርቁ ስለ መንግስቱ፣ ዕጣኑ ስለ ኪነቱ፣ ከርበው ማሃያዊት ስለሆነች ሞቱ ነው። ለአባታችን አዳምም ዘጠኝ መቶ ሰላሳ አመት ሲሆን መላልኤል መጥቶ ሞቶ መቶ ሰላሳ አምስት አመት ሲሆነው በተፈጠረባት አርብ በዘጠኝ ሰዓት አረፈ። ያረፈባትም ሰዓት ከገነት የወጣባት ናት። በዚያንም ጊዜ የመላእክት ሰራዊት ከልጆቹ ጋር ተሰበሰቡ። መልካምም አገናነዝ ገነዙት፣ በብዙ ሽቶዎችም መዓዛውን አጣፈጡ። ይህም በገነትና በደብረ ቅዱስ ያለ ነው። ስጋውንም በፀሐይ መውጫ በኩል በዋሻ ውስጥ አኖሩ። የሚያበራ መብራትም አኖሩ። ከእርሱም ጋር ወርቁን ከርቤውንና ዕጣኑን አስቀመጡ። ዋሻውንም በአዳምና በሔዋን በሴት ቆልፎ ቁልፍ ቆልፈው አተሙት። የጥፋት ውሃም እስከመጣ ድረስ ሴትና ልጆቹ ለአባታችን አዳም ስጋ ሲያገለግሉ ኖሩ። ከዚህ በኋላም ኖህ በአምላክ ትእዛዝ ደብረ አራራት እስከሚያደርሰው ከእርሱ ጋር የአባታችን የአዳምን ስጋ በመርከብ ወሰደው። ከዚያም ስምና መልከ ጸድቅ የእግዚአብሔር መልአክ እየመራቸው ይዘው ትሄዱ ከቀራንዮ ቦታ ደርሰው በዚያ ቀበሩት። መልከ ጸድቅም በይጣንና በቁርባን ሲያገለግል ኖረ። የእግዚአብሔርም ልጅ መጥቶ ከድንግል ልጅ በተወለደ ጊዜ መድኃኒት በሆነች ሞቱ አድኖ ወደ ቀደመው ርስቱ መለሰው። እርሱ ለከብሩ ለከበሩ ደጋጎ ደጋጎች ነቢያት ለተጋዳዮችም ሰማይታትና ጸርቃን አባት ነውና ስለ እርሱ የእግዚአብሔር ልጅ ወደ ዓለም መጥቶ ሰው ሆኗልና ለእግዚአብሔርም ምስጋና ይሁን። የአባታችን የአዳምና የእናታችን የሔዋን የቀደሙ የሁሉም አባቶች በረከት በላያችን ለዘላለሙ ይደር አሜን። በዚችም ቀን ኖህ ተወለደ። የሰሎሞን አባት ንጉስ ዳዊትም በዚች ዕለት ተወለደ። በረከታቸውም ከኛ ጋር ለዘላለሙ ይኑር አሜን። ሚያዚያ 6 ቀን የሚከበሩ አመታዊ የቅዱሳን በዓላት፣ ቅዱሳን አዳምና ሔዋን የእረፍታቸው መታሰቢያ፣ ልበ አምላክ ቅዱስ ዳዊት ልደቱ፣ አባታችን ቅዱስ ኖህ ልደቱ፣ ቅዱስ ቶማስ ሐዋርያ የጌታችን ጎኑን የዳሰሰበት፣ ቅድስት ማርያም ግብፃዊት ከአጫት ህይወት ተመልሳ በፍጹም ቅድስና የተመሰከረላት እናት ጎራዊ ባላት ቅድስት ደብረ ቁስቋም እናታችን ሀይክል ቅዱስ ኤልያስ ነቢ፣ ቅዱስ ባስልዮስ ዘቅሳሪያ፣ ቅዱስ ዮሴፍ አረጋዊ፣ ቅድስት ሶሎሜ፣ አባ አርከሲሉስ፣ አባ ጽጌ ድንግል፣ ቅድስት አድሰማ ድንግል። እንግዲህ ምን ይላለው ስለ ገደዮንና ስለ ባረቅ ስለ ሰብሶምንም ስለ ፍዮፍታህ ስለ ዳዊትና ስለ ሳሙኤልም ስለ ነቢያትም እንዳልተርክ ጊዜ ያጥርብኛልና፣ እነርሱ በእምነት መንግስታትን ድል ነሱ፣ ጽድቅን አደረጉ፣ የተሰጠውን የተስፋ ቃል አገኙ፣ የአንበሶችን አፍ ዘጉ፣ የእሳትን ኃይል አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸው በረቱ፣ በጦርነት ኃይለኞች ሆኑ፣ የባዕድ ጭፍሮችንም አባረሩ። ዕብራውያን 11 ሰላሳ ሁለት እስከ ሰላሳ አምስት ጌታ ይህ ወይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ ኃይላፋት መላእክት የሚያሳስቡ በችግር ጊዜ የሚያቀርብልን ምስጋና ተቀበል። እናንተን ቅዱሳን ነቢያት፣ የወንጌል ሰባኪያን፣ ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት ፍጹማ እንደናገል እንደሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳይለይ ምን ሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና አደብጦ የጻፈውና ያጻፈው ከግእዝ ወደ አማርኛ የተረጎመውን ቃለ ንባቡን በርካታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የሚታስመር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። አምን መስዋዕት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሎ ክቡር አሜን። ይቆየን።